ስራዬ ያላከበረኝም ስራዬ ያዋርደኝም ነው። ወጣ ከብሬም ከሆነ እግዚአብሔር ነው። አለቀ። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምንድን ነው ወጣቱ? የምትፈልገው ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ፈልዬ ሳይለው ለምን አታመጣ ተከከለ ተከከለ አንድ ጊዜ ምን አሉ፣ አንዳንድ ሰው ይሞክር ይሞክር ይሞክር እና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑ ልትበላ ዛፉ ላይ ትሞክራለች፣ ትሞክራለች፣ ባጥር ትሞክራለች፣ ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይሞክሩ ይቧጭሩ አልደረሱብህ እንደሆነ ወደ እንደዚህ አይነት ሄዳሉ። ያ ማለት ጥፋት አልጠፋም አይደለም። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። ብዙ ጥፋቶች አንተ በጣም ያ ማለት ስህተትን ኢንተርቴን እናድርገው እና አበረታታው እያልኩኝ አይደለም ይ ባደወይ ወለ እኔ ከአንድ ወር በፊት ታውቃለህ፣ እኔ ተቻለሁ ሁሉንም በሀሳብ እና ተችቼው ነበር እና ከዛ በጣም ይህ ሰው ኃይለኛ ተጽዕኖውን እየፈጠረ መጣ። በተለያየ ቦታ ነው ይህን ነገር ተላከልኝ። ከሁለት ሳምንት በፊት እኔ ጋር አጀንዳውን እንትን እንዳደርገው አባ አየሁት፣ አልተዋጠልኝ፣ አልተዋጠልኝም። እና አንተ ጋር ሳየው ነው እንጂ አንተ ጋር የመጀመሪያ ከዛ በፊት አላውቀው የሆነ ቦታ አይቼው የሆነ አንዳንድ ትምህርቶችን ሰምቼ በሚያደርገው ምናምን ተቸውት ተናገርኩ። የእኔ ሞዴሬተሮች እሱ ደቀ መዛሙርቶች አሉ እሱን የሚወዱ አረየ ወደ አብድት ያነ ሰው አለ ምናምን አታውቁም አላውቁም ባተ ያናቃቸው ብዙዎች ነ ከዛ ከአንተ ጋር ስትነጋገሩ ሳይ እንደ ልጅ በጣም ጥላቻ የለውም፣ ጥላቻ የለውም፣ ለጴንጤ ጥላቻ የለውም። ግን ሀሳቡን በደንብ አድርጎ ያስተናግዳል። ከአንተ ጋር ሲቃለድ ምናምን ያራዳ ልጅ ነው ምናምን ብዬ በአንተ ነው አንተን ሳይ ሶፊ የኔ ጓደኛ ነው ስለዚህ አየሁትና ከአንተ ጋር ያላችሁን ኢንተራክሽን አየውና አይ ሰውዬ እንትን መሆን አለበት አልኩና ገብቼ ቪዲዮዎችን ማየት ጀመርኩ። እንደ አጋጣሚ ሆኖ ከነ እንዳልክ ጋር ከነ ምናምን ጋር ያደረገው ንግግር አየውና በጣም ልጁ አራዳ ነው። በእኛ እንደና እንዳንተ ነው የሚያወራው። ገባ። የተለመደ ይሄ አለ አይደል? ለእኔም አሁን እኮ ብዙዎች፣ አንተንም ብዙዎች የማይረዱት መንገድ አለ። ዋናው ንግግራችን እውነት ነው ወይ ሀሳባችን እውነት ነው ወይ እኛ ታዳጊ ጎልማሳ ወጣቶች ነን፣ ግን ያ ሚዲያ ላይ ያለ ነው። የሚዲያው የተረዳ ነው። ልክ እንደኔ እንዳንተ የሚዲያውን ጨዋታ በደንብ የተረዳ ነው። በተረዳው ደግሞ እየገባ የራሱን ወጣቶችን እየገባ እንደዚህ የሚያደርግ ሰው ነው። ዋናው እዛ ውስጥ ገብቶ ኃጢአቱን ሰራ ከነሱ ጋር ፓርቲ ካደረገ ወይስ? እነዚህ ወጣቶች ለምን ልብ ለሱ ከፈቱለት? ቢካ በአራዳ ሙድ ነው የሚንቀሳቀሰው ሳይሆን ሳያቸው ከነ እንዳልከ ጋር ከነ ምናምን ጋር የሚያደርገው ውይይት ሳይ ኦኬ የእኔ የኔ ሞዴሬተሮች እንዳሉ ኦርቶዶክስ ብዙዎች ኦርቶዶክስ ተዋሕዶ ናቸው። አጋለ ነው ቤት ሁሉ ያለው አረ በጣም እንደዚህ ነው ምናምን ሲሉኝ አየሁ። ከዛም ልክ ይሄን አጀንዳ ሲያመጡት እኔ ነኝ ግንባር ቀደሙኝ ወጥቼ ነው ነው መገልበጥ አለበት ይሄ ትክክል አይደለም። አጥብቶ እንኳን ቢሆን ዲያቆን ነው ጠያቂው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ነው። ሁለተኛ ደግሞ እንዳልከው ማን ነው ያላጠፋ ማነው ማን ነው እንትን አላደረገው ግን በዚህ ደረጃ አጀንዳውን ሳየው ሶርሱን ሳየው የመጣበትን መንገድ ሳየው አየውት ገብቼ ሙሉ ነገር በጣም ቀላል ፋብሪኬት የተደረገ ነገር ነው። የጠየኩት ጥያቄ ፓስተር ሶፊ፣ አንተ እንዳልከው ነው። አሁን ለምን የቆየ ነገር ነው? ዋይናው ዋይና ምን ተፈልጎ ነው? አንደኛው እኛ የምናስበው ነገር አለ አንድ ሁለት ሶስት ብለን እሱን በኋላ እንሄድበታለን፣ እኛ ቤት ማለት ነው። አንተ ግን እንደ ጓደኛ ካንተ የተለየ እምነት ኑሮ ስትነጋገሩ ስትወያዩ ፎር ሹር ልትቆጡ ትችላላችሁ። ጓደኛ ስሆናችሁ ልትነጋገሩ ትችላላችሁ። አሁን ስንቀራረብ እናንተ ብንከራከር ከአንተ ጋር ፍሪዴም እና ከሌላ ጋር ፍሪዴም እንዳይሆነ ከማውቁ ከማከብሮ የሆነ ላይክ አይ ሰንስትብ አይደለም ይችለዋል ብዬ ከማምኖ ሰው ጋር የምነጋገርበት መንገድ አለ እና ትክክል አይደለም እና አሁን አንተ ፎቶ ለጥፈ ስትቆም የሚያሳየው ፓስተር ሶፊ ይህ ያንተን ን ከብዙዎችም ያረዋት፣ እብድም ህንድም ብታመጣ እኔ የተረዳሁት ነገር አለ የምታርገው። እኔም እብድም ህንድ ስመጣ የተረዳው ነገር አለ። እና ወንድማችን ፈለገ ላይ የተደረገው በተለይ አንተ ጓደኛ ነው የተደረገው ነገር እንደዚህ ከእሱ መቆም የሚያሳየው የአንተን ትልቅነት ነው ልጁ እንግዲህ እኔ እዚሁ ሶሻል ሚዲያ ላይ ነው የማውቀው፣ እና ሂመረስ ነው እውነት ለመናገር እኔ ያየሁት በቃ ሂመረስ ነው። እኔ ደግሞ እንደሱ አይነት ካራክተር ይመቸኛል። ያ ማለት በዚህ ጉዳይ የተበደሉ ፕሮሚስ ተገብቶላቸው የተከዱ ሰዎች ካሉ፣ ቅሬታም ያላቸው ሰዎች ካሉ እኮ በመነጋገር መፍታት ነው። ሁለተኛ የኢትዮጵያውያን ባህላችን፣ ወጋችን፣ ስርዓታችን ራሱ አሁን እንደው እንደዚህ ሆነና ነገሩ ተበላሸ እንጂ ፓስተር ይሄዳል በፍጹም እንደዚህ ገሃድ በጣም እንትን አልነበረም። በተለይ ደግሞ በሴቶች ማለት ነው። ያ ማለት የተጎዳ ኢቭን አይደለም አካላዊ ችግር የተፈጠረበት ገብቶ ቀርቶ እኔ እኮ ቃል ስገባለህ አእምሮ ስሄድ ያደርጋል ያንን ካልጠበቅኩልህ ትጎዳለህ። በዛ ነገር የተጎዳ ሰው ካለ በይቅርታ መጨረሻ መካስ ያለበት መካስ እንጂ ነገሩን አይመልሰውም። አሁን እኔን መተህ ስሜን ጉዳዩ አይመለስም? ወይ እነዛ ሰዎች አይቃሱም? የታባቱ ተዋረደ ከሚል ሶስት አረፍተ ነገር ባለፈ ማለት የሚያመጣው ነገር ሁለተኛ አጀንዳዎች አንድ ሳምንት ሊቀጥሉ ነው። ሶስት ቀን አራት ቀን አምስት ቀን አስር ቀን አንድ ሪዱ ግፋ። በዚህ ጉዳይ ላይ ግን በአንተ ላይ በክፋት የተነሱ ሰዎች ግን ሁልጊዜ ነገሩ ያልፋል። እነዛ ሰዎች ሌላ አጀንዳ እንደገና ፈጥረው ወደዛ ይሄዳሉ። ኢኖሰንት የሆናችሁ ሰዎች በዚህ ጉዳይ ኢንቮልቭዳት ኢኖሰንት የሆነች እና ከዛስ ደግሞ ምን አለ እዮዳብ በጣም ማአት እኮ የሰራው ምርጥ ነገር አለ። ሶሻል ሚዲያ ላይ መተኩ በጣም ለምሳሌ ፋሚሊ ላይ ያለ ዴዲኬትድ ለፋሚሊ ያለ ነገር እኮ እኮ በጣም የሚያስገርም እኮ ነው። ይሄ ትልቅ ጊፍት እኮ ነው እዮዳብ። ብዙዎቻችን ያልቻልነው ነገር እኮ አንተ ጋር አለ። ኳሊቲ እኮ ነው የሚገርም እኮ ነው። አንድ ቀን ስለዛ ጉዳይ ያመሰገና አለ ማነው ራቁቱን መጥቶ እንዲህ አይነት ሰውነት አይን አበላሽ እችላለሁ አሁን ስፖርት ጀምሬያለሁ ብሎ ደፍሮ የመጣ ሰው አለ? በቃ የሆኑ ሰዎችን ግን አበርትታል በራሳቸው እንዳይሸማቀቁ ሆነው አልኩ። ኢቭን ያም ነገር ልክ እንዳልሆነና ያ ነገር መሻሻል እንዳለበት አሳይታ አልኩ። ለዛች ነገር አንድ ቀን እኔ ይሄ ልጅ ለምሳሌ ኦርቶዶክስ ሆኖ እኔን አይመለከተኝም ማስተያየትም ልሰጥበትም አይገባም ሶሻል ሚዲያ ላይ እንዳለ ሰው እንደ አንድ ወንድም እንደ አንድ በጣም በቃ ትንሽ ሰው ነው የምናገረው እንጂ የሆነች ልጅ ቅርብ ጊዜ ተጎድታ እሱ ጋር መታ ቁጭ ብላ መክሮኝ እንዲህ ብሎኝ፣ እግዚአብሔር ይስጥ፣ እግዚአብሔር ይማርክ፣ እግዚአብሔር በአንተ ተጠቅሞ ባህያ ተጠቅሞ የለ እንዴ፣ በቃ በአንተ ምክር ተለውጭ ያለው ተቀይር ያለው አመሰግናለው ብላነች አንዲት ልጅ፣ የዛን ቀን በጣም የምትገርም ልጅ ነው ያለዋለ ልጅን እና ሁል ጊዜ ስህተትን ብቻ ኢንተርቴና እናደርግም ስህተትን ብቻ እንደዚህ ማስታወቂያ እንስራለን። በጎም ነገር ስናጠፋ እንታረማለን እንገሰጻለን። ማንም ከማንም አይ ሰው ሊቆጣው ይችላል። በእንደሱ ለማ ነው። ስለዚህ የእኔ አመለካከት እንደዛ ነው። ትላንትና ማታ ቪዲዮን የተቆረጠውን ላኩልኝ ፈለገና ሀይሉ የነበረውን የነበረው ኬዝ አንስታችሁ ትነጋገር ሰምቼ ልከውልኛል። እኔ ጋ አሁን ዛሬ ማለት ነው ያየው እንግዲህ የተፈጠረው ምንድን ነው? እኔ ላይቭ ነበርኩኝ እኔ ጋር መጡ እነ ተመስገን። ከዛ በኋላ ፈለገ ነበረ ሀይል ዮሀንስ ነበረ። የተነሳው ምንድን ነው? ከቅድስት ድንግል ማርያም ጋር በተያያዘ ከኢየሱስ ክርስቶስ በኋላ ልጆች ወልዳለች ወይስ አልወለደችም የሚል ንግግር ነው የነበረው፣ ውይይት ነው የነበረው። ከዛ በኋላ እነፈለገም እነተመስገንም ትንሽ ኢሞሽናል የመሆን ነገር ነበራቸው አቁ ከዛ አይኑ አንድስ እንዳልኩ ሲናገር የሚናገረው ነገር ይከብዳል። ከፈለገ እኛ ኮ ትንንሽ አብላክንም ይላል አንተ ያንን ተቋቁመ መስማት የምትችልበት ካልሆነ በስተቀረ ይመጣገባው የሆነ የኔ ነገር ተነካብህ ብለህ እና በተለይ ኦርቶዶክሳውያን ለቅድስት ድንግል ማርያም ያላቸው ሴንሴቲቭ ፓርታቸውን ስለዚህ ያንን ነገር እሷን ወልዳለች እንዲህ ያለ ምናምን ሲናገር ትንሽ ሞሽን አልሆነው ነበር። ከዛ ልክ እንደሱ አይነት ነገር ሲፈጠር እኔ ወጣው አልሰማዋቸውም እስከ መጨረሻ ላይቸውንም ኦኬ። ስለዚህ ኃይሉ ዮሐንስና ፈለገ አትናቴዎስ ውይይት ላይ በቅድስት ድንግል ማርያም ንግግር ላይ ርስ ፕሮቴስታንቶች፣ ጴንጤዎች ያምናሉ። ሌላ ልጆች አላት አግብታ ወልዳለች ምናምን ብሎ ያምናሉ። ይህን ውይይት በሚደረግበት ጊዜ አብዛኛው የኦርቶዶክስ ተዋህዶ እና የካቶሊክ እምነት ተከታዮች በጣም የሚያዩበት መንገድ በጣም ሰንስትብ ስለሆነ በዚህ ጉዳይ ላይ በአቦን ታነገ አጥናቴዎስ ኃይሉ ዮሐንስ መጦ ዛሬ ከሰሰው ሰድቦኛል፣ በጣም አዋርዶኛል ብሎ ባለጌ ነው ምናምን ነው ሰድቦኛል ሲል እኔ ላልኩኝ ቆይ እዚህ ቤት በዚህ እንዴት ነው የሆነው? ስለው በላይ እንዲያውም ሶፋን ያስነበር አለ አስር ሶፋን ያስነበር ምናምን አለ። ምንድን ነው ያለ? ስለው አይ በጣም ደግሞ አልፈልግም፣ በጣም ከባድ ነገር ነው ያለው፣ ብልግና ነገር ነው ነገርና። እሺ እንዴት ነው ቪዲዮውን ማውጣት ይችላል? ስለው ከታች የሆነ ሰው ጽፏል፣ ው ው ከታች የሆነ ሰው ጽፏል እየ አለኝ እና ምንድን ነው ያለው ሲባል በአፍ አትጸዳዳ ብሎኛል አለ። እኔ ቱቢያነሶቹ እንደ ስድባ ላይ የማየው እንደ ግሰጽ ነው። እይታ ነው። ለምሳሌ ከአንተ አፍ የማይጠበቅ ነገር ወይም የማየውን ነገር አትናገርአትናገር አው ነው ኮንቴክስቱ፣ አውዱ ሴቬሪቲ ኦፍ ዘ ዲስከሽን ይወስነዋል። ሴቬሪቲ ስልህ ምን ያህል ሰንሲቲቭ እና ሴቬር ነገር ነው እየተደስቀስ እያደረግን ነው። በሁሉ ነገር አይባልም፣ ግን በጣም ስብር የሆነ ነገር ስትናገር ሌላ ሰው ስሜቱን መቆጣጠር ስለማይችል ሌላ ነገር ሊል ይችላል። ይህን ቢል ግን በዚህ ቤት መካከል ገባ ኢቭን ዶ ዳን ባይመረጥ ምን እንትላላዩ እና ሲል ሰምተሃል ነበርክ አንተ? አልሰማሁም። ስለዚህ አንተ አልሰማህም። ስለዚህ በዚህ ጉዳይ ግን እሱ ያደረገው ልክ ዝሞ ወጣ ነው የተናገረን። የሆነ ቀይ ፎጣ እኔ ለብሼ ነበረ ከዛ እኔን ሲናገረኝ ኃይሉ ዋንስም ሄደና ቀይ ቦታ አረገ። እናንተ የእሳት አደጋ ሰራተኛ መሰላችሁ አለ። ከዛ ትንሽ ቆይት የሳስበው እውነትም መስለናል። በቃ ምንም ችግር የለ እንዴ። ሆላን ወጣት ነው እኮ አሁን እናንተ እኮ በጣም እንቀላለዳለን። ላይቭን አሁን ከማታውቀው ሰው ጋር ኢቭን ኢትዮጵያውያኖች ለስቢያንስ ከማናውቀው ሰው ጋር እንቀላለዳለን አይደል አለን ይህ እንደ ነጮች እኛ ከነጮች ጋር እንደዚህ አላወራ ምን ያው፣ ቢኮዝ መስመር አለ ስታውቀው፣ ካወቅከው በኋላ ነው። ሀበሾች ግን ዛሬ አውቋ ቡና ካልገዛውል አሽኮኮ አርገኝ አሽኮኮ አርገኝ የሚለው ገና ዛሬ አውቁ። ስለዚህ አሁን እዚህ ጋር ላይ ነገር ፍለጋ ካልሆን በስተቀር እንደዚህ ቀልደኛ ከሆነ ተጫዋች ከሆነ አሁን ተጫዋች ያልሆነ ሰው ዝምተኛ ሰው እንደዛ ቤት ምን ለማለት ፈልጎ ትላለህ አሁን አንተ ግን ብትለኝ በቃ እኔም ብል ያው ቀልድ እንደምቀልድ ነው ኮሚዲየን ነኝ እኔ ፕሮፌሽናል ኮሚዲየን ነኝ ኢቨን ሳስተምር በኮሜዲ ነው የማስተምር ገባህ ማህበረሰቡ ቀጥታ ማስተማር ይችላሉ ክሊሩኝ ድቤት ማድረግ እችላለሁ ግን ኢቨን እንደ ድቤት አውቄ ቴንሽኑ ቴንሽኑ እንትን እንዳይል እናገራልና በዛ ላይ የምትና ተሰምቶት ነበር አደል? አሁን እዚህ ጋም ከታች እዚህ በጣም መወዳቸው ልጆች አሉ እኔ ጋር እና ነበርክ፣ ሰምተሃል። ሲጀመር ነበርኩኝ። ቪዲዮ እኔ ጋር ላይቭ ይኖራል እኮ እዚህ ይቀመጣል። ከፈለኩ ላወጣው እችላለሁ። እኔ ወጣው እኔ ነበርኩ ቅድም። ነገር ያለው ሳወራ ለመግባባት ነው። ዮዳ በማወራው ለመጋጨት ከሆነ እዛ ቦታ መቀመጥ አልፈልግም። እኔ የምሸሽበት የራሴ ምክንያት አለ ግን ትክክል ነው ቆይ አንዴ እኔ ከእኔም አንተን ቻሌንጅ የማደርገው ነገር አለ እንደዚህ የሆን ነገር ትቆሰቁስና እንዲወያዩ ታደርግና ኮንቨርሴሽኑ ወደማትፈልገው ቦታ ሲሄድ ለሚመጣው ነገር አስበ ራስን እንዳጠጣው አርግ ትወጣለ ትሄዳል ማለት ለምን አደረግክ አለነ

ከእንዲህ አይነት ሰው ጋር ማብራቱ አልፈልግም። በስማማለት ትንሽ ጮክ፣ ለምን ጮክ? በቃ ያ ያናድኛ እንዲህ አይነት ሰዎች ሀሳብ ነው አደለ? አሁን እኔ ማውረው ስለ አንተ ኮፍያ ምን አገባኝ? ድሮም እንዲህ አይነት ጠማማ ኮፍያ አድርጋል። ሀሳብ ጠማማ ከሆነ የተጣመመውን ሀሳብን ለማቃናት ከአንተ ጋር አውራለሁ፣ ባይቃና የኔን ትክክለኛውን ሀሳብ እነግርሃለሁ እንጂ የአንተ ኮፍያ፣ አንተ አለባበስ፣ ያንተ የግል ሊሆነ ማለት አደለም። ፓስተር ሶፊ ነው ሱ አይደለም። እይወያዩ፣ ይወያዩ ወያዩና ወደ ፐርሰናል ነገር ይገባሉ። የሰው ፐርሰናል ነገር፣ የሰው ፐርሰናል ነገር እየተነሳ እኔ ቁጭ ብዬ መስማት አልፈልግም። አያገባኝም ስለ ሰው ፐርሰናል እና ፐርሰናል ነገር ተነስቶ ነው የወጣ። አሁን ይሄ ተነስቷም ዲስከሽን አለ አሁን በቲዮሎጂ ፕሮቴስታንትን እና ኦርቶዶክስን ውይይት ብናቀርብ ስለ ቅድስት ድንግል ማርያም ሁለት የተለያየ አመለካከት ስላለ ሁለቱም በአክብሮት እስካቀረቡ ድረስ ሁለቱም ሳይድ መሰማት አለበት። አሁን እኮ በዚህ ጉዳይ ላይ ፕሮቴስታንቶች ቅድስት ድንግል ማርያም ዮሴፍን አግብታ ልጆች ወልዳለች ብሎ ያስተምራል። ኤቭሪ ፕሮቴስታንት ያስተምራል። እንዲያውም እዩ ጩፋ ትልቅ ችግር የደረሰበት መሰለኝ ኢትዮጵያ ውስጥ ተናግሯ አለ እንዴ ጣ። ሌላ የፈለጉ መሰለ እኔ አሁን እንዲስተካከል መፈልገው፣ አይ ውይይት አለማድረግ ወይም አለመግባት እዚህ ጉዳይ ላይ ውይይት ከሆነ ግን ተከባብሮ በሁለት ሳይድ የሁለቱም ሳይድ መሰማት አለበት። ሁለቱም ስሜታቸውን ተቆጣጥረው ከባ ስብና በማይነካ አስተማራዊ በሆነ መንገድ መመለስ አለባቸው፣ ሁለቱም በዚህ ጉዳይ ላይ አንተ ይህ ነገር ሲነሳ ወዴት እንደምትሄድ ስላወቅህ ነው። ወጣዋ አይ ይሄ ነገር በጣም ሰንስቲቭ ስለሆነ መገኘት አልፈልግም ብለህ ወጣህ አላለህ? አዎ። ስለዚህ አንተ አሁን ከታችሁ ነህ፣ ግን አዳምጣህ? አላዳምጥኩም። እውነት እውነት፣ እኔ እኔ ሁሉ ስትሬት ፎርዋርድ ነኝ፣ እግዚአብሔር ምስክሬ፣ አላዳምጥኩም። ይሄ የሰማሁትና አገኘ እንትን ያልኩት ኃይሉ አለስ ደውሎ ነግሮኛል ዲስሬስፔክት አድርገውኛል ጥለህኝ እንደውም ያው አይሉ ቢኖር ጥለህኝ ወጥተህ ዲስሬስፔክት አድርገውኛል፣ እንጂ እግዚአብሔርን አልሰማሁም። እንትን መቶ የከሰሰው እና ወደ ሦስት ሺህ ሁለት መቶ ሰው ይዘን አይሉ ዋንስን መጠየቅ ሲጀምሩ የመጣበት መንገድ አንደኛ አሁዱን አልነገረንም። ውይይት እንደነበረ ሳብጀክት ማተሩን አልነገረንም። እንዲያውም ቢገባ ጥሩ ነበር ይሆንስ እንዲያውም ይቅርታ ጠይቀው ብዩ አለው ፈለገ ፈለገን ኢቭን እንኳ ተናግሮ ከሆነ ምንት ማድረግ ይቻላል። ገባ ላይክ አሁን ሀይሉ ዮሐንስ አገልጋይ ነው። ብዙ ነገር ይላል፣ ብዙ ነገር ያስተምራል። ገባ እኛ ጋር መጦ መሆን አንዳንድ ነገር ሲያነሳ እንዲህ አይሉ ን መራገጥ ጀመርክ እንደት ነው ያልኩት፣ ግራ እስከምገባው ድረስ እና እና በዚህ ጉዳይ ላይ አንተን ነው ፓስተር ሶፊ ነበር ምናምን ነበር ብሎ እኮ የቪዲዮ የዲጂታል ጀነትን እኮ ነው አሁን እኮ እኔ ከመቶ ሀያዎች ከቀጠርኳቸው ሪኮርድ ከሚያደርጉ እንዲያው ፈልጉ ብላቸው ያመጣል። እና ከነበርክ እንግዲህ ፓስተር ሶፋንያስ ያው ምናልባት ረስተው ከሆነ እናስታውሳለን። እኔ ነበርኩኝ እኔ እኔ ፕሮግራሙን የመጀመሪያ እኔ ነኝ እኔ ነኝ የገባሁት። ከዛ ተመስገን የጌታ ልጅ አለ እሱ ነበረ። ከሱ ጋር እያወራን እሱ ደግሞ ፈለገን ጠራው። ከዛ ደግሞ ኃይሉ ሌላ ሲመጣ እኔ ኃይሉን አስገባሁት። አራት ወንድ ተቀመጠ። ኦኬ ከዛ ስለ ቅድስት ድንግል ማርያም የማቴዎስ ወንጌል ምዕራፍ አንድ ቁጥር 25ን የበኩር ልጇንም እስክትወልድ ድረስ አላወቃትም የሚለውን ሀሳብ እኔ ነኝ ያነሳው። አንተን ያነሳ ለምን አነሳው? ለመወያየት ለማወቅ። ግን ሲወያዩ ደግሞ ፈርጥጣ ወጣ። አልፈረጠጥኩም። እንደዚህ አድርጌ ለምን መሰለ ይህን ታፒክ ስታነሳ ምን እንደሚከተል ታውቃለህ? አላውቅም። አታውቅም በዚህ ዲስከሽን ኢትዮጵያ የተፈጠረውን በትላልቅ አገልጋዮች ላይ ዩጩፋ በሰራው ነብይ፣ ዩጩፋ በሰራው ቪዲዮ መምህር ምህረት የሰጠው መልስ ምን ያህል እርምትን እንደሄደ እና እዚህ ሶሻል ሚዲያ ላይ

በጣም ኃይሉ ሀምስ በጣም እንትኖ ነው። እኔ ግን ጥያቄ እንዲያመጣታዊ ድን አንተ የምትችልበት ልክና መጠን አለ። እኔ ለምሳሌ ወደ እኔ ጋ አሁን እዚህ እኔ ጋ እዚህ አሁን እዚህ እያወራሁ ከአንተ ጋር ማዕፍ የሚሳደቡ ሰዎች አሉ። ብሎክ አላረጋቸው ሚዩት አላረጋቸው የፈለገውን ሰው እንዲናገር። ምክንያቱም ሰው ያለውን ነው የሚሰጠው ብዬ ስለማምን በቃ ስለ እኔ ያላቸው አመለካከት ወይም ውስጣቸው ሊሉ የፈለጉት ነገር ይሄ ነው ማለት። አንዳንዱ ደግሞ እኛ አይምሯችን ነገቲቭ ነገር አትራክት ስለሚያደርገን አቴንሽን ለመውሰድ ነው ብዬም ስለማሰብ እተዋቸዋለሁ። ብሎ ካላረግም ይወት አላረግም ለምንድን ነው የማታደርገው ብትለይ፣ እኔ በቃ አቅሙ አለኝ። የሚሸክም የሌለው ሰው ደግሞ አለ፣ የሚበሳጭው። ኦኬ አይ ኦኬ፣ እሱ ምንም ችግር የለም። ነገር ግን ስለዚህ ለሀይሉ ከብዶበት ነው ነው የምልህ ብዙ ነገር በህይወቱ ላይ ስድብ አልፈዋል። ሃይሉ ዮሐንስ በጣም ብዙ እሚገርም ከአፉ ክፉ ቃል የማያወጣ ሰው የማውቀው እሱ ነበረ አለ። እኔ እስከማውቀው ክፉ ቃል ማለት ትልቆይ ክፉ ቃል ስትላው ለምሳሌ ፓስተር ሶፋኒያስ፣ ክፉ ቃል በጣም ሪሌቲቭ ነው። ሪሌቲቭ ማለት አንጻራዊ ነው፣ አንጻራዊ ነው አይደል እንዴ? ምክንያቱም ብዙ ጊዜ አሁን የብልግና ስድብ ምናምን ነው እንደ ክፉ ቃል የሚታየው ለምሳሌ እናንተ አለማዮች ናችሁ፣ መናፍቅ ናችሁ፣ አልዳናችሁም፣ አጋንንት ሞልቶባቸዋል። ይህ በጣም እኮ በጣም እንዲያውም ይህ ከብልግና ስድብ ከምትለው በላይ የሆነ እንትን ነው። ስለዚህ አሁን ቅድም የተወሰዱ ነገሮችን ተናገር፣ እኔም ደነገጥኩ። ሀይሉም ቢደርስበት ነው ምንድን ነው እኔ አይሉን በእርግጥ ኦልሞስት ሶስት ዓመት አላወራትም። ፌስቡክ ላይ አልበደንብ የማውቀው እኔ እና እሱ ተከራክረን ተከራክረን እግዚአብሔር ናይ ስለኝ በቃ።